በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለእመቤታችን ለወላዲተ አምላክ ለቅድስት ድንግል ማርያም በዓለ ልደት በሰላም አደረሰን አደረሳችሁ። የእመቤታችን የወላዲተ አምላክ የቅድስት ድንግል ማርያም በዓለ ልደታ ሁልጊዜ በየዓመቱ ግንቦት አንድ ቀን ይከበራል። ይህ በዓል ከእመቤታችን ሰላሳ ሦስት በዓላት አሉ፣ ከእነዚያ የመጀመሪያውና አንዱ ነው። እመቤታችን ቅድስት ድንግል ማርያም ለእናት ለአባቷ አንዲት እንደሆነች የተመረጠች፣ የተቀደሰች፣ የተከበረች እንደሆነች ጠቢቡ ሰሎሞን በመሐሌ መሐሌ መጽሐፉ አሐቲት ለእማ ለእናቷ አንዲት ናት፣ ወህሪት ለእንተ ወለደታ ለወለደቻትም የተመረጠች ናት ብሎ ገና እመቤታችን ከመወለዷ በፊት አስቀድሞ ስለ እመቤታችን ስለ ምንነቷ ለእናት ለአባቷ እንዲት ስለመሆኗ ደግሞም የአምላክነቱና እናቱና እንደምትመረጥ ህሪቲቲ የተመረጠች ናት ብሎ ጽፏል። እመቤታችን ወላዲተ አምላክ ቅድስት ድንግል ማርያም የአምላክ እናት ወላዲተ አምላክ ናት። ብዙ ስም አላት። እመብርሃን ትባላለች። ወላዲት አምላክ ትባላለች። ወላዲተ ክርስቶስ ትባላለች። እመ አምላክ ትባላለች። የአምላክናት አምላክን የወለደች የብርሃንናት ትባላለች። እመብዙሃን የብዙዎችናት ትባላለች። እግዝተ ብዙሃን ትባላለች። ስለዚህ እመቤታችን ቅድስት ድንግል ማርያም የተወለደች መድህን የዓለም ክርስቶስን በቱም ድንግልና ፀንሳ በቱም ድንግልና ወልዳ ለዓለም ሁሉ ቤዛና መድኃኒት የሆነውን አምላክ ወልዳ ለዓለም የመዳን ምክንያት ልትሆን ነው ልትሆን ነው። እሷም በጸሎተ ማርያም በሚባለው ወይም በሉቃስ ወንጌል ምዕራፍ አንድ ቁጥር ሰላሳ ዘጠኝ ጀምሮ እንደተጻፈው አይበየው ምለት ወታን የተዋረዱትን ከፍ ከፍ አደረጋቸው፣ አስገበው ምለት ለርሑባን የተራቡትን አጸገባቸው ብላ ዓለም አምስት ሺህ ከአምስት መቶ ዘመን ተዋርዶ እንደነበር ተርቦ እንደነበር እሷም ገልጻለችና ከሷ ተወልዶ ቅዱስ ሥጋውን ክቡር ደሙን ለዓለም ቤዛ አድርጎ ሰጥቶ የተራበውን ዓለም በነፍስ እንዲጠግብ በመንጸፈ ደይን በአጋንንት እግር ተጠቅጥቆ የነበረውን ሰው ወይም ነፍሳትን ከሲኦል አውጥቶ ከፍ ከፍ እንደሚያደርጋቸው፣ እንደሚያከብራቸው፣ ወደ ገነት እንደሚመልስላቸው እንደሚመልሳቸው ተናግራለች እና ስለዚህ እመቤታችን ወላዲተ አምላክ ቅድስት ድንግል ማርያም አዳም ከመፈጠሩ በፊት በልበ ሥላሴ የታሰበች ናት። ሰው ከመፈጠሩ በፊት እሷ ታስባ የነበረች ናት። ዘንበለ ይትፈጠር ሰማይ ወምድር አለወስቤተ ሰማይና ምርዝ አይፈጠርም። ቤታችን ምቤታችን የተመሰገነችውና ነበረች። ዘንበለ ይትፈጠር ሰማይ ወምድር ወዘንበለ ትሳረር ምድረ ገነት የገነት ምድርም ሳትፈጠር ይላል። አለወስቤተ ይልና ይቲ ማርያም ቲችም ማርያም ናት ወላዲተ አምላክ ስን ማርያም ናት። ይሄ በልበ ሥላሴ መታሰቧን መናገር ነው። እመቤታችን ልደት እንደ እንግዳ ደራሽ እንደ ውሃ ፈሳሽ አይደለም። በልበ ሥላሴ በልበ አምላክ ታስባ የተቀመጠች እግዚአብሔር እሷን ለመፍጠር እሷን እንድትወለድ ለማድረግ ቀደም አድርጎ አስቧታል።